ሰላም ሰላም፣ እንዴ ናችው? ወደዚ ቻናል ተከታታዮች በአዲስ ቪዲዮ መጥቻለሁ። እንግዲህ አርሰናል ሪያል ማድሪድን በሳንቲያጎ በርናቦ ሁለት ለአንድ በሆነ ውጤት ማሸነፍ ችሏል። በትላንትናው ጨዋታ እንግዲህ ዲክላን ራይስ ጥሩ የሚባል ጊዜን ማሳለፍ ችሎ ነበር። እንደዚሁም የአርሰናል ወጣት ተጫዋቾች ምን ያህል ተስፈኛ ጊዜን ማሳለፍ እንደሚችሉ ነው በትናንትናው ዕለት መመልከት የቻልነው። የማይክ ሊውስ ስኬሊ ድንቅ እንቅስቃሴንም መመልከት ችለናል። አርሰናል በታክቲክ ረገድ እንግዲህ ከሪያል ማድሪድ ተሽሎ የታየበት ጨዋታ ነበር። ምንም እንኳን ሪያል ማድሪዶች ተጭነው መጫወት ቢችሉም አርሰናሎች ግን በታክቲክ ረገድ ጥሩ የሚባል ጊዜ ወይም ደግሞ የሚፈልጉትን ነገር ማግኘት ችሏል ማለት እንችላለን። በጨዋታው እንግዲህ የመጀመሪያውን ጎል ማስቆጠር የቻለው ቡካዮ ሳካ ነው። እንግዲህ አስደናቂ ኳልስ ነው ማስቆጠር የቻለው እንዲሁም በተለምዶ ቺፕ የሚባለውን የጎል ስታይል ነው እንግዲህ ማስመልከት የቻለው እንግዲህ ቡካዮ ሳካ ምን ያህል ለአርሰናል ወሳኝ ተጫዋች እንደሆነ ከዚህ በፊትም ማስመልከት ችሎ ነበር። በትናንትናው ጨዋታም እንግዲህ ማስመልከት የቻለው ይህ ተጫዋች ምን ያህል ድንቅ ተጫዋች እንደሆነ ነው እና ለአርሰናል እንግዲህ ወደፊት ለሚኖሩትም የግማሽ ፍጻሜ ጨዋታዎች ጥሩ የሆነ ግልጋሎትን ይሰጣል ተብሎ ነው የሚገመተው። በትላንትና እለት እንግዲህ ዲክላን ራይስ ወደኋላ በማፈግፈግ ለተከላካዮች ጥሩ የሚባል ሽፋን ሲሰጥ ነበር እና ይሄ ደግሞ በመከላከሉ ረገድ ለነ ዊሊያም ሳሊባ ለነ ጃኮቭ ኪዌር እንግዲህ፣ ጃኮቭ ኪዌር ከዚህ በፊት ጥሩ የሚባል ጊዜን ከአርሰናል ጋር ማሳየት አልቻለም። እንግዲያውም ለአርሰናል ውጤት ማጣት ተጠያቂ የሚሆነው ተጫዋች ጃኮቭ ኪዌር ነበር ከዚህ በፊት። በትናንትናው ዕለት ግን ጥሩ የሚባል ጊዜን ማሳለፍ ችሏል። እንግዲህ የዲፌንሲቭ ሚድፊልደሮች ዋና አስፈላጊነትም እንግዲህ ለተከላካዮች ሽፋን መስጠት ነበርና ይህንን ነገር በሚገባ ማሳየት የቻለው ተጫዋች ነው ማለት እንችላለን። በትናንትናው ዕለት ሌላኛው እና አስደናቂው ተጫዋች ደግሞ ቶማስ ፓርቲ ነው። አርሰናሎች በመሀል ስፍራ ጥሩ ጊዜን ማሳለፍ ከቻሉ እንግዲህ ቶማስ ፓርቲ አለ ማለት ይቻላል። እና የቶማስ ፓርቲ ግልጋሎት እጅግ ትልቅ የሚባል ነገር ነው። እንግዲህ ሪያል ማድሪዶች እጅግ ጎል ለማስቆጠር ሲቸገሩ ነበር ማለት እንችላለን በትናንትናው ዕለት ጁሪያን ቲምበርም እንደዚሁ ደግሞ በፉልባክ ቦታ ላይ ጥሩ የሚባል ማለትም ቪኒሺየስ ጁኒየርን በሚገባ መያዝ ችሎ ነበረ። እንደፈለገው እንዳይንቀሳቀስ ኮንፈርት እንዳይሰማው ማድረግ የቻለ ተጫዋች ነው ማለት ይችላል። ጁሪያን ቲምበር እንግዲህ ከጉዳቱ አገግሞ ከኤሲኤል ጉዳት አገግሞ ይህን ያህል ጥሩ እንቅስቃሴን ማሳየቱ ጥሩ የሚባል ነገር ነው ማለት ይቻላል። እንዲሁም ዴቪድ ራይ ይህን ያህል ብዙ ሙከራዎችን አላስተናገደም ማለት ይቻላል በትናንትናው ጨዋታ። እና እንደ አጠቃላይ ሚካኤል አርቲታ ይዘውት የገቡት ታክቲክ እጅግ ጥሩ ነው ማለት ይቻላል። እስቲ አሁን አንድ ነገር እንበል እንግዲህ አርሰናል ሪያል ማድሪድን ሁለት ለአንድ በሆነ ውጤት ማሸነፍ ችሏል። ይሄ ደግሞ ትልቅ ነገር ነው። ወደፊት አርሰናል በሚያደርጋቸው የግማሽ ፍጻሜ ጨዋታዎችም ሆነ የፋይናል ጨዋታዎች ወደ ፋይናል የሚያልፍ ከሆነ የፋይናል ጨዋታዎች ለአርሰናል ይቀሉታል ተብሎ ነው የሚገመተው። ምክንያቱም ቻምፒዮንስ ሊግ ማተር የሚያደርገው ስለ ሜንታሊቲ ነው። ምክንያቱም እያንዳንዷን ሞመንቷን ኮንትሮል ማድረግ በሜንታሊቲ ወይም በስነ ልቦና ጠንካራ ከሆነ አንድ ክለብ ቻምፒዮንስ ሊግን የማንሳት እድሉ ከፍ ያደርጓል እና አርሰናል ቻምፒዮንስ ሊግን የማንሳት እድል ይኖረዋል ማለት እንችላለን። በዘንድሮ የውድድር ዘመን ጠንክሮ ከሰራ ፒስጂዎችንም ከዚህ በፊት አግኝቶ እንግዲህ ሁለት ለባዶ በሆነ ውጤት ማሸነፍ ችሎ ነበርና በስነ ልቦናው ከፒስጂዎች የተሻለ ነው ማለት ይቻላል። ትንሽ ለአርሰናል ችግር ነው ማለት የሚቻለው የቶማስ ፓርቲ በፒስጂ ጨዋታ በመጀመሪያው የግማሽ ፍጻሜ ጨዋታ ላይ አለመኖሩ ነው። እሱ ነው ትንሽ ችግር ሊሆን የሚችለው ነገር ግን እነ ዲክላን ራይስ ጥሩ የሆነ ግልጋሎትን ይሰጣሉ ተብሎ ይገመታል እና አርሰናል የዘንድሮውን የቻምፒዮንስ ሊግ ዋንጫ የማንሳት እድሉ እንግዲህ በጣም ከፍ እንዳለ የሚያመላክት ነበር ማለት ይቻላል እንዳአጠቃላይ እንግዲህ ጨዋታውንም ስንመለከት ወደፊት አርሰናል ይህንን ዋንጫ የማሳካት እድል እንዳለው የሚያመለክት ጨዋታ ነበር። እናንተስ ጨዋታውን እንዴት አያችሁት? ኮመንት ላይ አስቀምጡ። በአዲስ ቪዲዮ እስክንግራኝ ድረስ መልካሙን ተመኘው።